ያማን እውነተኛና ትክክለኛ እናቶን ካገኘ በኋላ ሲጠይቀው የነበረው ጥያቄ በሙሉ መልስ አግኝቷል። ያማን ማን ልጅነቱን እንደነጠቀው አሁን መልሱን ደርሶበታል። በሚያሳዝን መልኩ የገዛ አጎቱ እሱን አሳግቶ እውነቱ ከታወቀ በኋላ ራሱን እንዳጠፋ ነው የሰማው። አሁን ላይ የእሱ አጎት የሆነው የእሽረፍ ልጅ ቀጥታ ራሱን አትፍቶ እየተቀበርን ያለው በቀብር ስነ ስርዓቱ ላይ የገዛ አባቱ እንኳን አልመጣም። ፍቅረኛ ወገን እዛ ሆና እያለቀሰች ነበረም። ሰራን በዚህ መሃል እንደ ጀግና ሆኗል ሰራን ያደረገው ነገር ከዚህ በኋላ ቤተሰቡ በሌላም ጉዳይ እንዳይጠረጠረው ከባድ የሆነ ተጽዕኖ አድርጎባቸዋል። ሰራን እንዲሁም ኔስሊያን አሁን ወደ ስራ ቦታ እየመጡ ጋዜጠኞች በርጋ ሆነው እየጠየቋቸው ኔስሊያን አሁን ምንም ነገር አያስፈልግም ብለው ወደ ውስጥ እየገባች ነው። በአንድ በኩል ከጅምሩም ቢሆን ያማንን ማመን አቅቷት እየነበረችው ሩያ አሁን በነገሩ ግራ ግብት ብሏታል። ቤት ውስጥ ቁጭ ብላ እያሰበች ነው። ሼብኔምን ብትሆን ደግሞ በአንድ በኩል ነገሮችን በሙሉ አጸዳርታ በመጨረሻም ራሷን ነጻ አርጋ ተቀምጣለች። ሼብኔም ከዚህ ሁሉ አምልጣለች በመጨረሻም ሰራንም፣ ነገሮችን ቀለል ባለ መንገድ እንዲረሱ እያረገን ያለው ከሞላ ጎደሉም እየረሳን ያለው። ሰራን በጠዋት ተቀምጦ ብቻውን ቁርስ እየበላን ያለው ብቻውን ቁርስ እየበላን ስለ አንድ እንቀመጣች በጠዋት መውጣት ስላለብኝ ነው ብቻውን የመጣሁት እያላን ነበረ። ብጠራኝ ኑሮ አብረን ቁርስን በላ ነበር፣ ብትቀሰቅሰኝ አለችው። አይ በጠዋት ሆስፒታል መሄድ ነበረብኝ ለዛ ነው አንቺ እኔን ስጠረጥረኝ በማይሆን ነገር ስሜን ስታነሽ። ነገር ግን እኔ ለቤተሰቤ ሁሌም እታገላለሁ። ምንም እንዳታስብሽ፣ ምንም ችግር የለም። ሌላ ቀንም ደግሞ ከተጠራጥ ቅዱሽኝም ታማኝነቴን ለማሳየት ዝግጁ ነኝ። በጣም ብዙ ጊዜ ያለን ችግር የለውም እያላ ነበረ ሰራ ለምን ወደዚህ የምታሰቡ ትለዋለች። አር አላሰብኩም፣ አላሰብኩም የእኔ ቆንጆ እያለ ወደ ሚስቱ እየጠጋ ነበረ። ጉንጯን ስማት ወጣ። ከዛ እሷ ልጆቿን ቁጭ ብላ መጠባበቅ ጀመረች። ከዛ ፌሪዴ መጣች። ልጆቹ ቁርስ ወርደን አንበላን ብለዋል አለቻት። ከዛ እሷ ልጠራቸው አሰበች። መጀመሪያ ቻላን ጠራቻት። ና የወደታቸው ወረጂ ፈልጌሽ ነው ትላታለች። አላዝንም እየጮች ትጠራዋለች። አላዝ ጋደም ብሎ ነበረ። እናቱ ስትጠራው እየሰማ ነበረ። ከዛም በኋላ በመጫ መጨረሻም አሌን ጠራቸው። አሌ ቁጭ ብሎ መጽሐፍ እያነበበ ነበረ። ያማን ቀጥታ እናቱን ተከትሎ እየመጣ ነው። ሶስቱም ከላይ ሆኖ እያዩን ነበረ። ልጆች ምን ታዩኛላችሁ? ኑ እንጂ ብላ የጠራቻቸው ነው። እነሱም መጡ። ፊት ለፊቷ እየተቀመጡ ነበር። ፊት ለፊት የሆነ ስክሪን ነገር አለ። በሱ ቪዲዮ ነገር ተከፍተዋል። ከዛም ባላ እሷ ያው አላስ እስኪ ምግብ እንብላ እያለች ማቀራረብ ጀመረች። እኔና አጎታችሁ ተራርቀን ነበር ያደግነው አንድ ላይ የምንሆንበት እድል አላገኘንም ነበረ። በእርግጥ እኔ ከአንድም ሁለቴ ባት ብዬ አጋጣሚውን ባመቻችም፣ ነገር ግን ጃነር እኔ ለመጠጋት ለመግባባትም ምንም አይነት ፍላጎት የለውም ነበረ። በፍጹም እርስ በርስ አንረዳዳም ነበረ። ጭራሽ እርስ በርስ አንነጋገርም ነበረ። በቃ ምናልባት ይ ከባድ ነቁስን ልቤ ውስጥ ተዋል። አሁን ደግሞ የተፈጠረው ነገር ሲሰማ በጣም ነበር ያመመኝ። ግን አረገልም ከራችሁ ባካችሁ፣ እናንተ በህይወታችሁ እንደዚህ እንዳታደርጉ እንደዚህ መሆን የለበትም እያለች ተመክራቸው ጀመረ። ተመስጠው ይመለከታታል። ይኸውላችሁ ይህ ጠብ በጣም አስቸጋሪ ነው። እናንተም ብትሆኑ የገዛ ወንድማችሁ መቀበል አለባችሁ። እናንተ እርስ በርስ ወንድማማቾች ናችሁ። እናንተ ከአንድ እናትን የተወለዳችሁት ወንድማችሁን ጠላት ካደረጋችሁት ውጤቱ በጣም ግልጽ ነው የሚሆነው። በፍጹም የማትተዉትን ቁስል ልባችሁ ላይ ትቶ ነው የሚሄደው ብላ የመከረቻቸው ነበር። በአንድ በኩል ደግሞ ኤሽረፍ በልጁ ጃንር በጣም ተናዶበታል። አሁን ፎቶን ቀዳዶ በጫጭ ቆጥሮት ነበረ። የቀዳድደውን ፎቶ አንድ ላይ ሆኖ እየሰበሰበ ነበረ። ልጆች ይሄ በፍጹም የማትወጡትን ራስ ምታት ነው እናንተ ላይ የሚተዉባችሁ መቼም ቢሆን እርስ በርስ እንዳትጣሉ ብላ እየመከረቻቸው ቪዲዮን ከፈተችው። ሶስቱም ሕፃን እያሉ አንድ ላይ ሲጫወቱ ነበር የሚያሳየው። አንድ ላይ እያዩ ለተወሰነ ደቂቃዎች ከቆዩ በኋላ ከዛም በኋላ አላስ ቀጥታ ቪዲዮን ሊያጠፋው ነው ይላችሁ ልጆች አንድ ላይ ሆኖ እያለች እየመከረቻቸው እሱ እማዬ እንደዚያ አይሰራም፣ እንደዚያ አይሰራም ከዚህ በኋላ ነገሮች እንደ አዲስ መጀመር አንችልም። ታውቃለህ፣ አንተ ኬርክ በኋላ እማዬ እናቴን አልነበረችም ሌላ ሰው ነበረች። ይሄ ስክሪኑ ላይ የምታየው ጊዜ ማለት ነው የመጨሻ ደስተኛ የሆንበት ጊዜ ነው። እንዴት ልጅ እናቱን ይናፍቃል አንድ ቤት ውስጥ እየኖረ መለሰልኝ። እስኪ አንተ ኬርክ በኋላ እናታችን ወይ መድኃኒት ትውጣለች ወይ የሆን ነገር ትሆናለች። ከዛ ተኛለች። ማንም ዞር ብሎ የሚያይን የለም። እንኳን ለእኛ ለኔና ለቻላ ቀርቶ ለኤጅ እንኳን ጊዜ አልነበራትም። ሁሌ መተኛን ነበረ። እማዬ ከፍተኛ የሆነ ድብርት ውስጥ ገብታ ነበረ። አንተ ኬርክ በኋላ አብረ እሱ እሷንም ነበር የወሰርካት ። ስለዚህ ያለ እናት ያደግከው አንተ ብቻ አደለም። እኛም እናታችን አጠገባችን ብትኖርም ነገር ግን እናታችን አተናታል። እኔ ያኔ ገና በልጅነቴ ነው ብዙ ኃላፊነትን የተለማመድኩት፣ እህቶቼን መንከባከብ እንዳለብኝ የተማርኩት እያለ መናገር ጀመረ። በወቅቱ ስለ ቻላ እንዲሁም ስለ ኤጄ እያንዳንዱን ነገር እያስታወሰ መናገር ጀመረ። በአንድ ወቅት ታውቃለ፣ ምናልባት ማየ እኔ እንድትቀርበኝ ብዬ ያንተን ልብስ ለብሼ ወደ እሷ ሄድኩኝ፣ ምናልባት ከወደደችኝ ብዬ ማለት ነው። ከዛ ወደ እሷ ስቀርብ ወዲያው ነበር ልብሱን ያስወለቀችኝ። ግራ ገብቶኝ ተመለከትኳት። እያለ ሁኔታውን እንዳለ አስታውሶ ያወራ ጀመረ ከዛም በኋላ አላዝ አሁን እንደገና ነገሮችን ወደኋላ መመለስ አንችልም የማይመስል ነገር ነው ዘበት ነው ብሎ ከተቀመጠበት ተነሳ ቻላም ተነሳች እናታቸው ቻላ ቆይ አንድ ጊዜ ብላ ስትለምናት ቻላ ግን ይቅርብኝ ብላ ወንድሟን ተከትላ ሄደች ከዛ ሁለቱም መኪናቸው ውስጥ ገቡ በፍጥነት ከቤቱ እያራቁ ነው በአንድ በኩል ነስለያን በርጋ ቆማ እያየቻቸው ነበረ ፍዝዝ ብላ እያለቀሰች ከዛ የማን ወደ እሷ ተጠጋ ይሉሽማ ችግር የለም አታስቢ እኔ ስታስቢ ወንድሞች ላይ ጀርባ ጉዳይን የማዞር ይመስልሻል? በፍጹም አላድርገውም አላደርገውም። በእርግጠኝነት ከእነሱ ጋር እቀራረባለሁ እንግባባ፣ ለምንም አታስቢ እያላን ነበረ። ቢያንስ እነ ጄሱረና እናሲን ወንድምና እህት አድረግ ያለው እነሱን ወንድምና እህት ማድረግ አይከብደኝም እያለ እያቅፋን ነበረ። እንዲህ እየተቃቀፉ በአንድ በኩል አላዝና ቻላ ከባድ ሀሳብ ውስጥ ናቸው። ከቤት እየራቁ ናቸው። ድንገት ሩያ ወደነ ያማን እየመጣቸው ነበረ። ያማን እናቱን እንዳቀፈ ነው። ኤሽራፍም ቢሆን እያለቀሰ ነው። ቻላም ብትሆን ከአላዝ ጋርናት ናት፣ ታለቅሳለች። ሩያ ባንድ በኩል ቀጥታ ወደነ ያማን እየቀረበች በርቀት አየቻቸው። ሁለቱ ወደ ውስጥ ሊገቡ ነበረ። ከዛ ነስሊያን ወደ ሩያ ቀረበች። አክስቴ በጣም ይቅርታ ማለት እኔ በሰዓቱ ጥሩ ነገር አላሳየውሽም ነበር አለቻት። እንዴ ሩያ ያለምረው የምትሸሽኝ፣ ችግር የለም ምንም ችግር የለም እያለቻን ነበረ። ሩያ አጥፍቻለሁ ይቅርታ እያለቻን ነው። አያራ ሩያ አንቺ ምንም አላረክሽም፣ ይኔ ልጅ አንቺ ምንም አላረክሽም። አንቺ በዚህ ሰዓት ላይ እንደውም ተጎርተሻል፣ ምንም የማይመለከትሽ ነገር ውስጥ ገብተሽ ተጎርተሻል ብላ እያቅፍች ነበረ። ከዛ ያማን ሁለቱንም ሴቶች እያቅፋቸው ነው። ከዛም በኋላ በቃ ትምህርት ቤት እንዳይረፍድብሽ ይጂ ትላት አለች ከዛ በኋላ ሷ ወደፊት እየተራመደች ያማን ይከተላታል። በሌላ በኩል አሁንም ቢሆን ኤሽረፍ ከባድ የሆነ የአይምሮ ጸጸት ውስጥ ገብተዋል። የቱጋኖ ስህተት የሰሩት ልጄ እንደዚህ ሊሆን የቻለው ብሎ ራሱን እየጠየቀ ነው። ፌሪዴ መታለች። እሷ ጋር ሆኖ እያለቀሰ ነበረ። ፌሪዴ ተረጋጋ እያለችው ነው። እሱን በማባበል ተጠመደች። በአንድ በኩል ሼብኔም በቀጥታ ወደ ሆስፒታሉ እየመጣች ነው። ድንገት ከሰራን ጋር ፊት ለፊት ተገናኙ። እንኳን ደና መጣሽ እያላን ነበረ። ሰሞኑን በጣም ኩራት ኩራት ብሎ አልባክ ለቀናት ያህል ስደውልል ነበረ። ጭራሽ ስልከን አታነሳም። ምን ተፈጠረ? ምን ሆንክ? እያለች ነበረ ሼብኔም ሼብኔም የሆነውን ነገር እያወ ለምን ይመስልሻል? እስኪ በዚህ ሰዓት ከቤተሰብ ያጠገብ እኮ መሆን ነበረብኝ እያለ ነበር። ፓፓፓ በዚህ ሰዓት መቼስ እች አጋጣሚ ለአንተ ከቤተሰቦች ጋር እንድትቀራረብ ቆንጆ መንገድ ይፈጠርላል፣ አደለ? እንደገና ቤተሰቡን ከማለት ነው አለችው። ምን እያልሽ ነው ያልሽው? ድሮንስ ቤተሰብች ያደሉም እንዴ? እያለ ነበር። ኧረ በጣም ገርመኝ ነው። ታዲያ የጉቨን አይደን ልጅ አሊን እንደ ራስ አድርገህ ተቀበለ ለማሳደግ አሰብክ ማለት ነው? ምን ታስባለህ? ይህ ይሻላል አለችው። አንቺ በቃ በባጡም በቋጡም የሆነ ነገር ባስከፋሽ ቁጥር ይህን ነገር እየመዘስች ካልተናገርሽ አይሆንም። ማርላ በጣም ነው የምታሳዝኘው ብሏት ወደ ቢሮ ገባ። ወደ ቢሮ ገብቶ እያሰበ እያለ ትንሽ ቆየታለች ና ተከትለው ገባች፣ በሩን ዘጋቸው። ከዛ ወደሱ እየቀረበች ነበር። ምን እየሆንሽ ነው አላት። መቼስ ብቻችንን ስንሆን እኔ ላይ ጨክንብኝ አረለ አረለ እያለች ነበረ። ሸብን የሚባክሽ ይቅርብኝ፣ እባክሽ ባክሽ አልፈልግም ይልሽ ሪስክ መውሰድ አልፈልግም ይልሽ፣ አሁን ሰው ሊመጣ ይችላል እያላን ነበረ። ታውታው በጣም ናፍቀኛል እያለች ወደሱ እየጠጋች ድንገት፣ ኔስሊያን እየመጣች ነው። ኔስሊያን ሰራንን ፈልቀው መጀመሪያ ወደ ጻፊዋ አቀረበች። ና እንደምን ድርሻቶ ሰራን ገብቷል ሊብላ ጠየቀቻት። አዋላ አለቻት። ኔስሊያን ድንገት የቢሮውን በር ከፍታ ስገባ እንዲሁም ሰራን አገኘቻቸው። ሁለቱም ተቀምጠው ነበረ። ገና ስትገባ ያው እንግዲህ የመልቀቂያ ደብዳቤ እያስገባሁኝ የነበረ በቃ ከዚህ በኋላ እዚህ ምንም ቆይበት ምክንያት የለም አለች። ሼብኔም ልክ ነሽ፣ ልክ ነሽ፣ ይገባኛል። ስለ ሁሉም ነገር ይቅርታ ጠይቃለሁ፣ ግን አንቺን መጠርጠር ትክክል ላይሆን ይችላል፣ ግን ሁሉንም ነገር መጠርጠር ስለነበረብኝ ነው። በቃ እባክሽ ይቅርበኝ፣ ሼብኔም እያለቻን ነበረ። ሼብኔም ሀሳቡ እንዳልተዋጠላት ፊቱ ያስታውቃል። አንቺ ለእኔ ጓደኛ ብቻ አላለሽም፣ እህቴም ጭምር ነሽ። እባክሽ ቢያንስ ይህን ነገር አይተሽ እንኳን ይቅርበኝ እያለቻን ነበረ። ከዛ ሰራን እኔ እኔ እያለ ሚስቱ ማቀፍ ጀመረ። እሷን ሲያቀፍ ሸብኒም ተናደደች። ተናደደችና በቃ ሀሳብን ቀይር ያሉ አለቅም ብላ የመልቀቂያ ደብዳቤውን ቀደደችው። ከዛም በኋላ እልህ ውስጥ ገባች። በሌላ በኩል የአማንና ሩዬ አንድ ላይ ሆነው እየሄዱ ናቸው። አብሮ መኪና ውስጥ ናቸው። በተደጋጋሚ ዞር እያለች ታየዋለች። መኪና እንዲያለማምዳት ትፈልጋለች። ስለዚያው ቦታ ቀየራት። እሷ ቀጥታ መሪው ላይ ሆናለች። አብረው እየሄዱ ናቸው። በሌላ በኩል ሼብኔ ከነስሊያን አጠገብ ናት። ሰራን ከነስሊያን ጋር መተቃቀፍ ሲያቆም አጠገቧ ተቀምጣ ምንም ቢሆን ከ እንደገና የስህተት መደገም የለበትም፣ አሁን ደስተኛ መሆን አለብን፣ ሁሉን ነገር እርሺ ብላ እያቀፈቻን ነበረ። ሰራን ይህን ጊዜ ዞር ብሎ ሴቶቹን ያያቸዋል። ከዛ ነስሊያን በቃ ልሂድ እያለች ልትወጣ ነው። ሼብኔም ብቻዋን ቀረች። ሼብኔም ከዛ ቀስ ብላ ከቢሮ እየወጣች ነበረ። ሩያ እንዴት መኪናውን መንዳት እንዳለባት አታውቀን። ያማን እንደዚያ አርጊ፣ እንደዚያ አርጊ እያለ እያሳያ ነው ቀስ ብላ ነገሮችን ለማድረግ እየሞከረች ነው። የተወሰነ ርቀት እየሄደች ነው። በመጨረሻም ይህም በማድረጓ በጣም ደስ ብሏት እንባ እየተናነቃን ነበረ። በሌላ በኩል ቻላ ትምህርት ቤት ውስጥ ናት። የሚማሩበት ዩኒቨርሲቲ ውስጥ ሆና አስተማሪያቸው እስኪ ዛሬ ደግሞ በጣም ፊት ለፊታቸው ላይ በተደጋጋሚ የሚመጣ ፊት አላ እሱን ሳሉ ብሎ እየጠየቀ ነበረ። እሱን እንዲስሉ ሲጠይቃቸው ከዛም በኋላ እሷ ቀጥታ መሳል ጀመረች። አሁንም ፊት ለፊቷ የሚመጣው የጄሱር ፊት ነበረ። ጄሱርን ራሱ ፊቱን ቁጭ ነበር ያደረገችው። በሌላ በኩል ጄሱርና አሲ ወደ ቤት እየመጡ ናቸው። አንዳንድ ዕቃዎችን እያስተካከሉ ቀጥታ ወደ ውስጥ እየገቡ ገና በር ላይ እንደቀረቡ ቤታቸው እንዳለ በጎርፍ ተጠቅልቆ ነበረ። ብዙዋ ገብቶበታል። እንዴት አድርገው እንደሚያጸዱት አያውቁም። ቻላ ዛሬ የሳለችውን ስዕል ይዛ እየወጣች ነው። በአንድ በኩል ደግሞ ሩዝ ጋር ወደ እሷ እየጠጋ ነበረ። የኔው ድንዴነሽ እያላን ነበረ። እንደዚህ እያለ ሲያወራ ድንገት ከእጇ ላይ የያዘችው ነገር በሙሉ ወደቀ። ተረጋጊታ ተረጋጊ መቼስ እኔን አፍቀረሽ ልታብጂ ደረስሽ አይደለ? ተረጋጊ እኔን ስታገኚ በቃ ያንቀጠቅጥሻል አይደለ? እያለ ዝቅ ብሎ የጣለችውን ነገር መሰብሰብ ጀመረ። ሲሰበስብ ስዕሉን አየው። ስዕሉን ያየው በስራስ በጥንቃቄ የተሳለውን የጄሱርን መልክ ነበረ። ጄሱር ሶፋ ላይ ቆጭ ብሎ እየሳቀ ነበር እየሳለችው። ይህን ሲያዩ ደነገጠ። ምንድን ይሄ አላት። ኧረ ዝም ብሎ ዝም ብሎ ትላለች። ምንድነ ዝም ብሎ ምንድን ይሄ እያላን ነበረ። ስዕል እኮ ናለችው። ስዕል አይደለ? ቻላ ምንድን አሁን እያሳለፍነው ነገር አልበቃ ብሎሽ ጭራሽ በዚህ ደግሞ መጣሽብኝ። አንዳንዴ በቀዱን ላይ እምርሻለሁ አይደለ? ካልተደበደብሽ አይሆንልሽም አይደለ? የዋጋሽን እንድሰጥሽ ነው መፈልጊው? እኔም ካላስከፋሽ አይሆን ልሽም አደለ? የዋጋሽን እንሰጥሻለሁ። ጠብቂ ጠብቂ፣ ብቻ እያለ ነበረ እና ሩያ ዩኒቨርሲቲ ደረሱ። ደስ ብሏት እየሳቀች በመጨረሻ በተወሰነ መልኩ መኪና ማሽከርከር ለምዳለች። ከዛም በኋላ አቆሙት መኪናውን። ከዛም በኋላ እስካሁን ድረስ ይህን ነገር አላመንኩም እኔ መኪና ነዳውኝ እያለችው ነበረ። ምን ችግር ሌላ ቀን ደግሞ ትነጃለሽ እያለን ነው። አመሰግናለሁ ግን እንዳለቀስኩ ያስታውቀዋል ትለዋለች። ኧረ አያስታውቅም እንደሁም በጣም ቆንጆ ነሽ እያላ ነበረ። ፈገግ ብለ ወደ መሬት ትመለከታለች። በቃ እንግዲህ እንደዛ ከሆነ በቃ ወደ መማርበት ዩኒቨርሲቲ ሊድ ከሶልያሳን ቤተሰብ ጋር ተጣልች ነበር፣ ግን የእነሱ ዩኒቨርሲቲ ነው የገባት። ምን ይደረጋል እንግዲህ እያ ከመኪና ወረደች። ሩያ ከያማን መኪና ገና እንደወረደች ገና ከሆኑ ብዙ ነገር እያስፈራን ነው፣ የትምህርት ቤት ውስጥ የሚወራው ነገር ከዛ እሱ ድንገት ከመኪና ወረደ። በቃ መልካም ጊዜ እያላን ነበረ። ከዛ ሺቻው ብላው ራመድ ራመድ ትላለች። እየተራመደች እያለ በጆሮ ውስጥ ድንገት ሹልክ ብለው የሚገባ ወሬ አጎቷ እኮ ነበረ ያማን አዴን ያሳገተው እሱ ነበር ያገተው የሚባል ወሬ ነበረ። እንደዚህ እያሉ በግራና በቀኝ ድንገት ሲወራ እየሰማች እየፈራች መጣች። አሁ ታውቅ ነበር ታውቅ ነበር መጀመሪያም እየተባበላውንም ያወራሉ ጨነቃት። አሁንም ራመድ ራመድ እያለች ነው። ከዛ በኋላ ድንገት ያማን መጥቶ እጇን እያያዘ ነበረ፣ እየሳቀ ጇን እያያዛት እንዲህ ይሄረል ያማና ያማናል ይባባላሉ። አሁንም ሲቦ ጭቋት የነበሩ የዩኒቨርሲቲው ተማሪዎች፣ ከዛ እሷ እንዲህ መጣ አለችው። ምን ችግር አለ ልሸኝሻ፣ እስከ ውስጥ ድረስ ምን ችግር አለው እያላን ነበረም። ሁለቱም እየተሳሳቁ በቀጥታ ወደ ውስጥ እየገቡ ናቸው። እንዲህ ሲሆኑ በርቀት የሚያያቸው አላስ ነበረ። አላስ ደረጃ ላይ ቁጭ ብሎ ዝም ብሎ ይመለከታቸዋል። ያማን ከመቼው ፈጥኖ መጥቶ ያለውን ነገር አንድ ባንድ እየለቀመ እየወሰደበት እንዳለ ራሱን እየጠየቀ ነበረ። እልህ ውስጥ ገባ፣ ተናደደ፣ ወደ ውስጥ ገባ። ወደ ዩኒቨርሲቲ ውስጥ ከገባ በኋላ ጂም አለ። የዩኒቨርሲቲው ወደ ዩኒቨርሲቲው ጂም ገብቶ ዝም ብሎ የሆነ ነገር እየደበደበ ነበረ። አንድ ጊዜ ተረጋጋ እያለ አሰልጣኝ ወደ እሱ ሲመጣ ምን አገባ ብሎ ፊቱን እየመታው ነበረ። ሌሎችም ወደ እሱ ሲቀርቡ ተራ በተራ እየመታቸው ነበረ። በጣም ተናደው እልህ ውስጥ ሆኖ ተራ በተራ ከመታቸው በኋላ ይሄ ቦታ የኔ ነው፣ ሌሌ ነው የሚገባኝ፣ ይሄ እቃ እንዳለ እንዳለ፣ ዩኒቨርሲቲም የኔ ነው። ገባችኋል? ውጡ ከዚህ፣ ላያቸው አልፈልግም እያላቸው ነበረ። እንዲህ ያ ያለ ሲጮህ ቀስ ብለ ሁሉም ወጡ። ከዛ ሱ ፍለፊቱ ያገኘውን ነገር እየደበደበ ነበረ እል ውስጥ ሆኖ ሩያን በማጣቱ በጣም የቆሰለ ያዘነ ይመስላል። በአንድ በኩል ያማን እሷን ክፍሏ ድረስ ይዟት እየመጣ ነበረ። እጅ ልጅ እንደተያያዙ ናቸው። አይን አይኗን እያያን ነው። ያማን እስኪ እናንተ የሆነ ሰዓት ላይ ብቻችንን እንሆን ብቻችንን ብንሆን ምን ይመስላል? እስኪ ለምሳሌ የሆነ ነገር ምሳ ነገር እንብላ አብረን ሆነን እንዲሁም እኔ ላብስልና እኔ ከሳደች አብረን እንበላለን አለችው። ይቻላል፣ ምንም ችግር የለም እያላን ነበር እጇን ይዟት ከዛ እጇን ለመልቀቅ ያደረገው እጁን እያያዘችው ነው ያማን። እንግዲህ በቃ ወደ ክፍል ልግባር አለ ልግባር አለ እያለች ነው። አዎ ጊቢና ተማሪ ይላታል እየሳቀች እያየች ወደ ውስጥ ገባች። ከዛም በኋላ እሱም ፈገግ ብሎ ድንገት ወደኋላ ዞር ሲል ሩዝ ጋርና ቻላን አያቸው። ሩዝ ጋር ቻላ ላይ የጮባ ነበር። ምሮከን የሚፈልግ ምሮከን የሚፈልጊው እያላት የሆነ ቦታ ጥግ ላይ ያስደግፈው እየጨቀጨቃ ነበረ። እንዲህ እየጨቀጨቃት እያለ አንተ ምን ሆንክ እህቴ ምን ታርግ እያለው ነበረ። እንዲህ አንቆስጤ ቆ ምን አገባ ምን አገባ የምን እህት ስለ ምን እህት ነው የምታወራው? ስማ እኔ ከአንተ ምንም ነገር አልፈልግም፣ ዞር በልልኝ ትሏለች። ቻላ ሰማርል እያሉ ነበረ አን ደግሞ ምን ሆንሽ ቻላ ደህና አደለሽም እንዴ እያለ ነበረ። አልፈልግህም በቃ ተወኝ እያለችው ነበረ። ቻላ ይሄ ልጅ እኮ እንደዚህ እየሰደበሽ እንዴ፣ እንዴት እንደስ ቻልሽው? ምን ሆንሽ ነው? ቆይ አንቺ እያለ ነበረ። አልፈልግም አልፈልግም በቃ ምንም እንደዚህ የሚባል ነገር የለም። በቃ እኔና እሱ እንደዚህ ነን። ተወኝ እኔ ከአንተ ድጋፍ አልፈልግም። በተለይ ካንተ አጠገበኝ እንዳትደርስ አልፈልግም። በቃ ያንተ ምንም እንክብካቤ፣ ድጋፍ አያስፈልገኝም። ተወኝ በቃ አለችው። ስማ አንተ ጫፏን ንካትና አጠፋሃለሁ እሺ፣ አንድ ነገር ትሁንና ቀብርሃለሁ ሰማህ አይደል እያሉ ነበረ። ከዛ በኋላ ሩዝ ጋር ተመለከት እኔና እሷ እንዋደዳለን። እኔና እሷ እንዲህ ነን። አገባን በማ የማያገባት ተግባር እያለ እሷን እያቀፋት ወሰዳት። ከዚያም በኋላ ያማን በጣም ተናዶ አላዝን ሊያናግረው መጣ። አላስ እያሉ ነበር። ምን ላርግህ እያሉ ነበር። አላዝ ደና አደለም እንዴ እያሉ ነበር። ምን አገባ እያል አለዝ ይጠይቀዋል። ይለ አላስ ቆይ ግን እኔ ምንም ያልገባኝ ነገር ሩዝ ጋር ጓደኛ ነው፣ እህትህን እንደዛ ሲበድላት እንዴት አይተ ዝም ትላለ እያሉ ነበር። ምን ማድረግ ነበረብኝ አለው። አይ አደለም ልጅቷ እንደዚህ ሲያመናጨቃት አንተ እንዴ እንዴት እንደዚህ በተማሪ ፊት እንደ ሲያረገ ዝም ትላለ? ቢያንስ አንተ ወንድሞ አደለ እንዴ ይሄ ነገር ትንሽ አያሳስብም እንዴ አለው። ያማን ምን ላርግ ታዲያ፣ ምን ላርግ ምን ምን እስኪ ምን ማድረግ ነበረብኝ እስኪ እያል ነበረ። አረቆይ እንዴ ማለት አልገባኝም፣ የሆንከው ነገር አለ እንዴ ምንም አልገባኝም። አንተ ወንድሞ አነ ከአንተ የተሻለ ነገር ጠብቃለሁ። ቻላ ደግሞ ሩዝጋርን ጫፉን እንዳልነከው እየነገረችኝ ነው። ተመልከት፣ እንደዚህ እያረጋት ምናልባት ጣልቃ መግባት ያለብህ አይመስለኝም። የሆነ የሆነ ነገር ካረጋት ግን አጠፋዋለሁ ሲለው ነበረ። አያማን አንድ መጥፎ ባህር ያለብልን ጋር ማለት ነው። በደቂቆች ውስጥ የሶላሳን ልጅ እንደሆንክ ታወቀ፣ የዴኔ ምርመራ ከተደረገ በኋላ። ከዚያ በደቂቆች ውስጥ ደግሞ አሊሆንክ ከዚያ የአማን አሊ ሆንክ። ተመልከት እንዴት እየተለወትክ እንዳለ ከዛ በኋላ ሩያን ወሰርካት፣ ከዛ በላይ የግንኙነት ምርጥ አማካሪ ኤክስፐርት ሆንክ፣ አዋቂ ሆንክ። ከመቸው ከመቸው ስትለዋወጥ እንደነበር ብቻ ተመልከት አለው። እሺ ምን ማድረግ ነበረብኝ አለው። ብዙዎች እንዳንተ ነበሩ። እሺ ይመጣሉ፣ ሄዳሉ። አንተ ምንም አታመጣም። እሺ ምንድን ነው? እህቴን ተጠቅመ ደግሞ ጓደኛዬን ልጎዳ እየሞከርክ ነው። አንድ ነገር ይፈጠርና የሚመጣውን ነገር ተያለ አለው። ከዛ ውጣልኝ አለው። ከዛ ያማን ግራ ገብቶ ትቶት ሄደ። ያማን ከዩኒቨርሲቲ እየወጣ ነው። ድንገት ራሱ ሩዝ ጋር ቻላን እያመናጨ እየጎተተ መኪኖስ ሲከታት አየው። እየጮኸ መቶ መኪኖስ ገባ እና እሱም ይከተላቸዋል። በሌላ በኩል እነ ጄሱር በቀጥታ ቤታቸው መብጋት አልቻሉም። ቢያጸዱት ቢያጸዱት ቤታቸው አሁንም አልጸዳላቸው። ግራ ገብቷቸው፣ በርጋ ሆኖ ጨንቋቸው ምን እንደሚሆን ይመለከቱ ጀመረ። በሌላ በኩል ነስለንና ሰራን ከብዙ ጊዜ በኋላ ምሳ ሊበሉ ወደ አንድ ሬስቶራንት መጡ። እሷ አሳ መብላት ያቆመችው ወጣት እያለች ነው። አሁን አሳ ቢ እያለ ሀሳብ እያቀረበላት እምቢ ትሏለች። ታውቂያለሽ፣ እኔ አንቺ ማፍቀር አላቆምም እያለ አልነበረም። ይሁን ነገር እያሰበች እንዳለ ያስታውቃል። የሆነ ነገር አለ በመካከላቸው አሁንም ቢሆን ያልተፈታ። በሌላ በኩል ያማን ቀጥታ ወደ ሮዝ ጋር ቤት መጣ። ሮዝ ጋር በሩን ሲከፍት የታለች የታለች አላ እያለ ስልክ እየደወለ ወለ ነበር። ሩ ቻላ ምን ላርገቀው አንተ እያሉ ነበር። አንተ ገላለሁ ገላለሁ፣ ጠብቅ እያለ በተደጋጋሚ ወደ ቻላ እየደወለ እሷ ግን ስልኩ አይሰራም። ይሄን እንደበካት ይት ያለችው ይሄን ያለችው የታለች እያለ አሁንም ቢሆን ያማን በየቤ በየክፍሉ እየዞረ እየፈለጋ ነበረ። አንተ አሰማኝም እንዴ የለችም እንዴ ምን ሆነ ነው? ቃውን ከቤት ይውጣ ከቤት ይውጣ ታና ድኝ እያለው ነበረ። ስማ አገኛታለሁ፣ እሺ። አንድ ነገር ቶርና ግን ገላለሁ፣ ሰማ አይደለ አጠፋለሁ ይል እያለው ነበረ። እንዴ አስፈራርቶት፣ ያማን ገና ከመውጣቱ ወዲያው ነበረ ሩዝ ጋር እሷን የልብስ ሳጥን ደብቋን ነበረ። በር ከፈተላ። ሴትዮ ምንድነ ይልጅ ምንድነ ይሰው የሚከታተልን ቆይ ምን ላርገው እያላን ነበረ። አይኗ አካባቢ በልዟል፣ ደብድቧታል። እኔ ታዲያ ምን አረኩኝ ምን አረኩኝ እያለችው ነበረ። በቃ ይኸውልሽ አሁን ወደ ቤት እንዳትጂ ደግሞ እንደዚህ ሆንሽ፣ አለበዚያ ይሄ እብድ ይሆን ነገር ይፈጥራል። እሺ በኋላ ደግሞ የሆን ነገር ሆኖ በእጅ ሰበብ ነው የሚሆነው። በቃ ወደ ቤት እንዳትጂ እንደዚህ ሆንሽ አላት። የልጅ ታዲያ አለችው፣ አላቅልሽም ጓደኛሽ ቤት እጂ እንደፈለግሽ፣ ግን ወደ ቤት እንዳትጂ እያላን ነበረም። እሺ ብላው ከቤት እየወጣች ነው። ከዛም በኋላ ያማን ትንሽ ቆየት ተብሎ ወደነ ጄሱር መጣ ምን ተፈጠረ ብሎ የጠየቃቸው ነው ቤቱ በጎርፍ ተጥለቅልቀዋል ግራ ገባውም ከዛ በቀተ ወደ ሰራን ደወለ ወደ ሰራን ደውሎ አባዬ እንዴት ነህ እስኪ እስኪ ለማዬ እንዳነግራት የሆነ ገልጠየቅ ፈልጌ ነበረ አለው አረ ችግር የለም እናትህ እኮ አጠገቤ እኮ አለች ችግር የለም ብሎ ስልኩን ላውድ ስፒከር ላይ ያደረገው ሰራን ከዛም በኋላ ያማን ትንሽ ነ ጄሱርኮ ቤታቸው ውሃ ጎርፍ ገባና ምን እንደማድረግ አላውቀም አለው ከዛ ሰራን እንዴት ታዲያ ምን ችግር አለ ለተወሰነ ቀን እኛ ጋ ይቆያሉ ወደ ጫካ ቤት ይሄዱ ችግር የለም እዛ ወሰዳቸው እዛ ይረፉ ችግር የለም እያለው ነበረ አመሰግናለው አባዬ ይላል ያማን በጣም ደስ ብሎት ሰራን ቢሆነ ሸኒ ልጅ እያለው ነው። ከዛ ስልኩ ተቋረጠ። ሰራን ባረገው ነገር ነስሊያን በጣም ደስ አላት። ነስሊያን አመሰግናለሁ እያለችው ነበረ። ከዛ አሳ አርግልኝ እበላለው አለች። መብላቷን ቀጠለች። በሌላ በኩል ኤሽረፍ በልጁ ሞት ምክንያት በጣም ቢያዝንም ለቀብሩ አልሄድም። አሁንም ቢሆን ቢሮ ውስጥ ተቀምጦ እያሰበ ነበረ። ድንገት ፌሬዴ መጣች። የሆነ ሴት እየፈለገች ነው አለችው። ከዛ እሱ ትሂድ፣ እኔ በአሁን ሰዓት ማንም ማውራት አልፈልግም እያለ ነበረ። እኔም እንድትወጣ ጠይቄያት ነበር፣ ነገር ግን እምቢ አለችኝ። የሆነ ታውቋለች መሰለኝ ጃነርን በማለት

ጠየቀችው። ከዛ ኤስረፍ ወጣ ምልታ ዜኒት እያላን ነበረ። የጃነር ፍቅረኛ ነኝ፣ ከዛ ቀናት በኋላ የዛሬ ሳምንት እንጋባ ነበረ። ተመልከት፣ ይሄ የመጠሪያ ወረቀቱ ነበረ። ውሰድ፣ ይሄን የመጠሪያ ወረቀቱ የዛሬ ሳምንት እንጋባ ነበር አለችው። ድንግጦ እያያን ነበረ። ከዛ እሷ ታውቃለህ፣ ምናልባት አባዬ ለሰርጌ ሊመጣም ላይመጣም ይችላል፣ ነገር ግን እኔን አያስከፋኝም። ሊመጣ ይችላል ምናልባት ብሎ ይሄን የመጠሪያ ወረቀት አዘጋጅቶ ነበረ። አንተ ግን ጭራሽ ለቀብሩ ቀን አልመጣም ነበር አለችው። ስለተፈጠረው ነገር በጣም አዝናለው እያላን ነበረ። ታውቃለ፣ ልጅ ምንም አላደረገም፣ ምንም አላረገ ጠፋም። እናንተ ግን በሱ ሁሉን ነገር አሳበባችሁ እያለች ነበረ። በቃ ሂጂ እያላን ነው። የመጥረው ረቀቱን ፊት ለፊት አስቀምጣ እየወጣች ነበረ። በሌላ በኩል እነ ጄሱር በቀጥታ ወደነ ሰራን ሁለተኛ ቤት መጥተዋል። ከመጡ በኋላ በር ላይ ሆነው ከያማን ጋር ሆነው እየወሩ ነበረ። በሌላ በኩል ሩያ ደግሞ ያማንን እየጠበቀችው ነው። ራሷ ቤት ሆና ይህም ምሳ አዘጋጅታ ነበረ። ከዛ በድንገት አላዝ መጣ። አላዝን ሲመጣ አቀፈችው። አላዝ እያቀፋት የነበረው በሀሳብ ነው። እሷ በረጋ ቆማ እያየችው ነበር። ከፍቶታል ምን እየጠበቅሽ ነው? ያማንን እየጠበቅሽ ነው? ላይመጣ ይችላል አላት። ጠብቀዋለሁ፣ ችግር የለም ከየት እየመጣ ነው ግን አንተ አለችው። ከዛ እሱ አይ እኔማ ከትምህርት ቤት እየመጣሁኝ ነው አላት። እንግዲህ እስካሁን ድረስ ምንም የደበቅነው ነገር የለም፣ ሁሉም ነገር ግልጽ ነው አለችው። ስለ ያማን ስላላት ግንኙነት ምንም የሚደበቅ ነገር እንደሌለ ግልጽ እያደረገችለን ነበረ። ታዲያ ዛሬ ይፋ ልታደርጉት ነው አላት። እንደዛ ነገር እያለችው ነበረ። እጁን ስታዩ እጁ ቆስሏል። እጅ ምን ሆነ ነው አለችው። ምንም እያላ ነበረ። ከዛም በኋላ ከያማን ጋር ደስተኛ ነሽ አላት አለችው። አይ አይ፣ ሩያ ሩያ፣ ና የእሷ ምርጫዎች ልጅ እያለሽ ራሱ የሆነች የቆሰለች ድመት ካየሽ በቃ እቤት ይዤ ካልመጣው ትያለሽ። እንዲሁም ከዛፍ ላይ የወደቀ የበሰበሰ ፍሬ ካየሽ ራሱ ይኸው ሲያሳዝን ዝም ብለሽ እቤት ይዘሹ ትመጫለሽ። ለአትበይ ብለሽ የበሰበሰውን ፍሬ እንደ ጌጥ ታስቀምጩ ነበረ። እንግዲህ በአሁኑም እንደዛ እንደምን ተስፋ አረጋለሁ። ለማንኛውም እኔ ቀንሽን አላበላሽብሽም በቃ ልዩድ እያላን ነበረ። ዝም ብላ ታይዋለች። ትቷት እየራቀ ነበረ። ፊቱ ላይ በጣም እንደተከፋ ያስታውቃል